መንግስት ከሀገር ውስጥ ፍጆታ አተርፎ ወደ ውጭ የሚላክ ስንዴን የማምረት ግብን ወጥኖ ወደ ስራ ሲገባ በየአካባቢው የስንዴ ልማት ልዩ ትኩረትን አግኝቷል። በማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ አሁን እየተሰበሰበ ያለው የስንዴ ምርት ከዚህ ቀደም ከነበረው በተሻለ ሙያዊ እገዛ የተመረተ ነው። የልዩ ወረዳው አርሶ አደሮች እንደሚሉትም ዘንድሮ ካለፉት ሁለት ዓመታት የተሻለ ምርት እየተገኘ ነው። ለስንዴ ምርትና ምርታማነትም ዋነኛው ከእርሻ ጀምሮ የሚደረግለት እንክብካቤ ነው ይላሉ። በትራክተር አሰረት ነው። ሁለተኛው ደግሞ ሰፋፊ ቅጠል አረማዎችን ደፋን ከዛ የሳር ዝርያን መርጦ የሚገድለውን ተጠቀም፣ ከዛ በኋላ ደግሞ የዋግ መድኃኒት ሬክሲዶን የመሰሉ ነገሮች ተጠቀም። እንዲሁም በዘንድሮ እንደ የተሻለ በጣም ውጤታማ ነው። ያው ከመድኃኒትም ከምንም ሁሉ ነገር ጠንቀቅ አድርገን በዘንድሮ ጥንቃቄ ከግብርና ባለሙያ ጀምሮ ያለው ምክርና አገልግሎቱ በጣም በሰፋ ነው። ደሞ የዘንድሮ እንደ ከአርባ አምስት በላይ ነው እየተገኘ ያለው ሀያ አምስት አልተገኘም ነበር። በልዩ ወረዳው ሰፊ መሬታቸውን በስንዴ እየሸፈኑት አርሶ አደር ዳኝ ያሌ መንግስት፣ ሀገራችን ያላትን ያልተነካ ሀብትን በመጠቀም እንድትበለጽግ እያደረገ ያለው ጥረት በአርሶ አደሩ ላይ ከፍተኛ መነቃቃትን ስለ ማምጣቱ ያነሳሉ። ቀድሞ በዋዛ ፈዛዛ የምንዘራ የነበረውን የስንዴ ምርትን አሁን ከማሳ ዝግጅት ጀምሮ እስከ ምርት አሰባሰብ ድረስ አይናችንን ከማሳችን ላይ ሳንነቅል ሰርተናልን ብሏል። በዚህም አምና ኩንታል በሄክታር ይሰጥ የነበረ ማሳ ዘንድሮ ከአምሳ ኩንታል በላይ ሰጥቶናል፣ ብሏል። ይህም ኢትዮጵያ ስንዴን አትለምንም የሚለውን የጠቅላይ ሚኒስትሩ ንሳቤ ከሰራን እውን ማድረግ እንደምንችል ተምረንበታል ነው የሚሉት። ኢትዮጵያ ተረጂ መሆን የለባት ምርጥ መሬት አለው ለም መሬት አለው ወርቅ ላይ ነው የተኛ ነው። ስለዚህ ኢትዮጵያ ለማኝ መሆን የለባት መሬት እንደ ካጠቀም ከተቀም የተሻለ ምርት እንደምናገኝ ዘንድሮ ማረጋገጫ ነው። ጠንክሮ መስራት አለበት በቤተሰብ ጉልበት በራሱ ጉልበት ያለውን ሀብት መሬት፣ ውሃ እንዳይሸረሸር ከማድረግ የማሳውን እንክብካቤ አድርጎ ቀጣይም ደግሞ የተሻለ ምርት ለማግኘት ደግሞ ሁላችንም ሁሉም አርሶ አደር መሬት ያለው ሰው መንከባከብ መጠቀም አለበት። የተረጅነት አስተሳሰብ ከጭንቅላቱ ማውጣት አለበት። የማረቆ ልዩ ወረዳ የስንዴ ልማትን ውጤታማ ለማድረግ በሚደረገው ጥረት ውስጥ ምምርጥ ዘርና ሌሎችንም ግብዓቶችን አቅርቦት ችግርን ለመከላከል ቀድሞ መሰራቱ ለዛሬ ውጤት ድርሻው ከፍ ያለ ነው። ግባትን በማቅረብም ከክልል ጀምሮ የነበረው ጠንካራ ክትትል የልዩ ወረዳው ግብርና ጽፈት ቤት ካደረገው የቅድመ ምርት ትንበያ እየተሻለ እየተሰበሰበ ነው። አምና እና ካቻምና በአንድ ሄክታር 34 ኩንታል ምርት ከምናገኝበት በዚህ ዓመት 57 ኩንታል አማካይ እናገኛለን ብለን ነበረ። እየሰራ ነው። አሁን ላይ ስናይ ግን አማካዩ 65 ኩንታል አድርሷል። በአርሶ አደር ባማካይ ስንሄድ በሞዴል አርሶ አደሮች 81 ኩንታል በፐርሄክታር አግኝተናል፣ በአንድ ሄክታር አግኝተናል። ይሄ በሰፊ ማሳ ላይ አሁን በፊልድ ላይ ያየነው ከዘር ጀምሮ ያደረገው እንክብካቤ በጣም ትልቅ እንክብካቤ አድርገናል። የመስራች ዘር ነው የዘራ ነው እንግዲህ ይህ የሚታየው ዘር እንክብካቤ አድርገናል። ከተለያዩ በሽታዎች ለመከላከል የተለያዩ ምርቶችን ተጠቅመናል እርሻውን በተገቢው እያረስን ነው። ሬሾውን በጠበቀ መልኩ ዘርና ማዳበሪያ በሚገባ ተጠቅመናል። 13 ሺህ ሄክታር መሬትን በስንዴ የሸፈነው የማረቆ ልዩ ወረዳ በኩታ ገጠም አርሶ አደሮችን በማደራጀት ተገቢው ድጋፍና ክትትል በባለሙያ እንዲደረግላቸው አድርጓል። ይህም ባለፉት ዓመታት ትኩረት ከማጣትና ውጤታማ ሙያ ድጋፍ ባለመደረጉም ዝቅተኛ የነበረውን የስንዴ ምርታማነትን ከፍ ማድረግ ችሏል። በዚህም ልዩ ወረዳው ሀገር ለውጭ ገበያ እያቀረበች በምትገኘው ስንዴ ውስጥም የበኩሉን ድርሻ እንዲወጣ አስችሎታል። ይሄ ለኤክስፖርት የሚሆን ስንዴ ነው። ለአገርም ለኤክስፖርት ስንዴ አስተዋጽኦ ከማድረግ አንጻር እኛ አካባቢ ያለው አሁን እየተመረተ ያለው ስንዴ ከጥራት አንጻር በጥሩ ደረጃ የሚገኝ ስንዴ ነው። ይህንን ጥራት ያለው ዘር ለማምረት አንደኛ ምርጥ ዘሮችን ማቅረብ ነው። ሁለተኛ የግብርና ግብቶችን ለአርሶአደሩ ማቅረብ ነው። ይህን ስራ በከፍተኛ ሁኔታ ሰርተናል። እኛ ለማዕከላዊ ገበያ የሚሆን ስንዴ እየተመረተ ያለ ስለሆነ የጠቅላይ ሚኒስትሩን ግብ ለማሳካት ከፍተኛ አስተዋጽኦ አለው። የሚዘሩ አርሶአደሮች በክላስተር ነው ለድጋፍ እንዲመች ለመድኃኒት እንዲመች እንዲሁም የክሎ ስልጠናዎችን ለመስጠት እንዲመች ተደርጎ በክላስተር በአንድነት እየተደራጁ ነው የተሰራው። ለምርት አሰባሰብም ጭምር ይሄ ክላስተሪንግ ሲስተሙ አግዞናል። በእርግጠኝነት ጠቅላይ ሚኒስትሩ የያዙት ግብ እንደኛ ልዩ ወረዳ በተገቢ ሁኔታ ይሳካል የሚል እምነቱ አለ። ጠቅላይ ሚኒስትሩ አብይ አህመድ ስንዴን ለውጭ ገበያ ለማቅረብ አልመው የጀመሩት እንቅስቃሴ በልዩ ወረዳው የስንዴ ምርት አዲስ ትኩረትን እንዲያገኝ አድርጎታል ይላሉ አርሶ አደሮቹ። በዚህ የምርት ዘመንም ለመጀመሪያ ጊዜም ከአንድ ሄክታር 81 ኩንታል ከፍተኛ ምርት እየተገኘ ሲሆን በአማካይ በሄክታር 65 ኩንታል እየተሰበሰበ ነው።